የአማራ ክልል ፖሊስ ጠቅላይ መምሪያ የጀመረውን የለውጥ ስራ በሁለንተናዊ መልኩ አጠናክሮ ሊቀጥል ይገባል ሲሉ ርእሰ መሥተዳድር አረጋ ከበደ ተናገሩ። ከፍተኛ የክልልና የፌዴራል የስራ ኃላፊዎች በተገኙበት የአማራ ክልል ፖሊስ የእውቅናና የሽልማት መርሃ ግብር ተካሂዷል። ተጨማሪውን ከአክሊልምንተስኖት እንከታተል። ህገ መንግስታዊ ስርዓቱን ለማስጠበቅ ህገ መንግስታዊ ተልእኮ የተሰጠው የፖሊስ ሰራዊት ገለልተኛና ህዝባዊ ሆኖ ማገልገል መርሁ ነው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ሕይወታቸውን ለመስዋዕትነት አዘጋጅተው ተልኳቸውን በላቀ ደረጃ ለፈጸሙ የፖሊስ ሰራዊት አባላትና አመራሮች የእውቅናና የማበረታቻ ሽልማት ሰጥቷል። የዋና ጠቅላይ መምሪያው አዛዥ ኮሚሽነር ዘላለም መንግስቴ የዕውቅና መርሃ ግብሩ ፖሊሲን የማዘመን ሪፎርም አንዱ አካል ነው ብለዋል። ተቋርጦ የቆየውን የማበረታታች ሥርዓት አሁን እያካሄድ ላለ ነው የሪፎርም ሥራ አንዱ አካል ስለሆነ እነሆ ዛሬ የላቀ አፈጻጸም ላስመዘገቡ መስፈርቱን ለሚያሟሉ በክልላችን የስትራቴጂክ አመራር እና እስከታችኛው ኦፊሰር ድረስ በዚህ መያት እውቅና ማበረታቻ ይሰጣል። የፖሊስ ሰራዊቱን አፈጻጸም በመለካት ለ3203 የፖሊስ አባላትና አምራሮች እውቅናና ሽልማት ሰጥቷል። ይህም ሰራዊቱ የተጣለበትን ኃላፊነት በትጋት እንዲወጣ የሚያስችለው መሆኑን ኮሚሽነሩ ገልጸዋል። እውቅና ለተሰጣቸው ከዚህ በበለጠ በህዝብና በመንግስት የተጣለባቸውን ኃላፊነት እንዲወጡ፣ ቀሪ የፖሊስ ሰራዊት ደግሞ ከተበረታቱት ልምድ በመቅሰም መንፈሳዊ የሆነ ተወዳዳሪነት እንዲያዳብሩና በየደረጃው ባለው መዋቅራችን በሚቀጥለው በጀት ዓመት መጨረሻ ላይ ራሳቸውን አዘጋጅተው እንዲገኙና የህግ ማስከበር ስራችንን የበለጠ እንድናጎለብተው ሰራዊቱ ተጠናክሮም እንዲቀጥል ከፍተኛ ሚና ይጫወታል። የአማራ ክልል ፖሊስ በክልሉ የህግ የበላይነት እንዲከበር የህይወት መስዋዕትነት እየከፈለ ተልዕኮውን እየተወጣ እንደሚገኝ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናግረዋል። የህዝቡን ሰላም ለማረጋገጥ በሚከፈል መስዋዕትነት የተገኘ እውቅና ስለመሆኑ በመግለጽ ማናችንም ልንሰጠው የማንፈልገውን የማንሻውን የማንመኘውን ይሄ የህይወትና የአካል መስዋዕትነት በመክፈል ከፍተኛ ተጋድሎና የህዝብን መብትና ክብር ለመጠበቅ በተደረገ መስዋዕትነት የሚሰጥ እውቅና በመሆኑ ከፍ ያለ ፋይዳ ያለው ለፖሊስ ሰራዊት የተደረገው እውቅናና ሽልማት አንዱ የተቋም ግንባታ አካል መሆኑን ያነሱት ርእሰ መሥተዳድር አረጋ ተቋሙን በሁለንተናዊ መልኩ ለማሳደግ የሚደረገው ጥረት ተጠናክሮ እንዲቀጥል ጠይቀዋል። አንዱ የማሻሻያ ፕሮግራሙ ፖሊስ ሰራዊታችን ተልእኮውን ለማስፈጸም የሚያስችለው ቀልጣፋና የሰመረ አደረጃጀት መፍጠር በመሆኑ ምክንያት ይሄው አደረጃጀት ጠንካራ እንዲወር ማድረግ መቻል አለብን። ይሄ ተዋረዳዊ በሆነ መንገድ ተናባቢ ተሳላጭና የፖሊስ ጠቅላይ መምሪያችን ምናልባትም እንደ ሀገርም ፖሊስ የተጣለበትን ተልዕኮና ኃላፊነት ለመወጣት በሚያስችለው ደረጃ ማደራጀት በትልቁ ይጠይቃል። የፖሊስ ተቋሙን በግብዓት ለማሟላት የክልሉ መንግሥት ቁርጠኛ መሆኑን ያነሱት አቶ አረጋ በየጊዜው የሚሰጡ ተልዕኮዎችን በብቃት ለመወጣት የወትሮ ዝግጁነት ያስፈልጋልን ብለዋል። ሁልጊዜ ተቋም የሚማር የሚሻሻል መሆን መቻላለን ራሳችንን ጊዜ ለእያንዳንዱ ግዳጅ ለእያንዳንዱ ተልእኮ ራሳችንን ማዘጋጀት አለብን። ወትሮ ዝግጁነት ብለን የምንጠራው ማለት ይሄ በአካዳሚክ ሊሆን ይችላል፣ በኦፕሬሽን ሊሆን ይችላል። በማናቸውም ደረጃ ተልኳችንን ለማሳካት በሚያስችለን ደረጃ ራሳችንን ማዘጋጀት አለብን። በእውቅና መርሃ ግብሩ የሁሉም ዞኖች የፖሊስ መምሪያዎች የአድማ መከላከል ሻለቃዎችና የአማራ ክልል ፖሊስ ዩኒቨርሲቲ ሙሉ የእውቅና ሰርቲፊኬት ሰጥቷቸዋል። በሕግ ማስከበር ሂደቱ የተሰዉ የሰራዊት አባላት ቤተሰቦች፣ የተቋሙን የሪፎርም ስራ ያስተባበሩ የስትራቴጂክ አመራር መኮንኖች የእውቅናና የማዕረግ ሽልማትን አግኝተዋል።